በፀናት ምክንያት ኪራ ተመረዘ። በገዛ ጓደኛው የገዛ ጓደኛው እንግዲህ ፀናትን ወዳታለሁ እያለ በጣም እየረበሻት ነው። እሷ ፀናት ግን እንግዲህ ይህን ነገር ለመፈጸም ሀሴትንና ኪራን ለማገናኘት የፈለገችው ተራሷ ሳይሆን ትእዛዝ ሆኖባት ነው። ትእዛዝ ለማክበር ነው። ግዴታን ነገር ማድረግ ያለባት ይህ ያደረሰችው ነገር ግን ደግሞ እንግዲህ የሀሴት ጓደኛ ጽናትን በተገላባጩ እወደታለሁ እያለ ነው። ጽናት ደግሞ ለእሱ ፊት ምንም አልሰጠችውም። እሱ ደግሞ እንግዲህ በመጥፎ ነገር አይቷታል። ማንም መድኃኒት ውሃ ውስጥ መጠጥ ውስጥ አድርጎ ጨምሮ እንደተጠጣ አድርጓት ነበር። ነገር ግን ጽናት ሳትጠጣው ኬዳ ደርሶ ኪራ ጠጥቶታል ማለት ነው። ስለዚህ የጽናት ለጽናት የተዘጋጀው መርዶ ወደ ወደ ኪራ ሄዷል ማለት ነው። ግን እዚ ጋ ይሄ ድራማ ምን እንዴት እንደሆነ አልገባኝም። እንዴት ነው ሰው የጓደኛን ጓደኛ የሚመኘው ማለት ነው? ሁለቱም ቢሆኑ ያንኛውም ቢሆን ጓደኛ ነው ብሏል። የኪራን ጓደኛ እሱ ደግሞ ያንኛው ደግሞ ፈለው ግን የሀሴት ጓደኛ ጽናትን እንደዚህ የሚያደርገው ሀሴት እልክ እና እንድትቀና ነው ማለት ነው። ሀሴት በጣም አሸንፈዋለች፣ ከሽ ልትለው አልፈለገችም። እሱ ደግሞ እሷን መለመኑ እንደ እልክ ሆኖ ታይቶታል ማለት ነው። አማራጭ እየተጠቀመ ነው እሷን ወደ ህይወት እንድትመለስለት። ለምንድን ነው ጽናት እንደዚህ የሚያደርገው ያው ሀሴት እንድትቀናና ወደሱ ወደ እንድትመጣ ነው ማለት ነው። እንግዲህ ጽናት ደግሞ እንኳን እሱን አይደለም የምትወድም። ኪራ እንግዲህ እንደዚህ እያበሳጨች ነው አሁን ስሜት ላይ ይህን ነገር ታደርጋል ብዬ አላስብም። ምክንያቱም ኪራን ከሀሴት ከመገናኘትና ዓላማና ዓላማ መቀጠል እንጂ ኪራ ፊት ሌላው እንዲህ እንደዚህ ያለው ቦታ ላይ ትገኝ አይመስለኝም በጭራሽ ማለት ነው። እሱ ደግሞ አሁን እንግዲህ ፊት አልሰጠው ስትለው ጭራሽ በመድኃኒት ያደነዛት ነበር ማለት ነው። ሀሴት እና ኪራ ደግሞ እንግዲህ ትንሽ ትንሽ የተቀራረቡ ይመስላል። ነገር ግን ሀሴት ደግሞ የኪራ ማንነት እያጣራች ነው ማለት ነው። እንደውም ኪራ አጠገብ ስደርስ በጣም እየለፈልኩ ዙር እያወራ ነው እያለች ከራሷ ጋር እያሰበች ነበር። ለመጠጋት እና የሆነ ነገር ለማድረግ አስባለች። ለመቅረብ ያሰበች ትመስላለች። ሀሴት ማለት ነው። እንግዲህ ኪራ ሄኖክ እንግዲህ ፀናትን ስገባ ስወጣ እየተከታተለ በጣም እያስቸገራትን ማለት ነው። እሷም እንግዲህ እንደ ነብር የሆነችበት ነው ማለት ነው። ፊት አልሰጠችው። ታሁን በኋላ ግን ተስፋ ማነው ትዕግስት የታለቀ የሆነ ምንጭ ውስጥ ሄዱ ለምሩ እየተናገረች ነበር ማለት ነው። መሪው ደግሞ ለምንድን ነው እንደዚህ የሚረብሽ ከሆነ ያልሆነ ነገር ከአንቺ በአንቺ ላይ የሚያሳይ ከሆነ ለኪራ ምናትናገድም እያለቻት ነው። ኪራ ደግሞ አሁን ለኪራ ብናገር እያየ ዝም እያለ እንዴት ነው የምናገር ይሰማኛል ይመስልሻል? እንደሆን እሱ እያለች ግራ ገብቷታል ማለት ነው። ሄኖክ ደግሞ እንግዲህ ሁለቱንም እይዛለሁ እያለ ይላል ማለት ነው። ይሄ እንትና ፀናትንም ሀሴትንም ማለት ነው። እሱ ጽናት እንደዚህ የሚያደርግ እንግዲህ ሀሴት ቀንታ ወደኔ ትመጣለች ትመለሳለች ብሎ መሰለኝ። ሀሴት ጋር በጣም እልክ ተገበብተዋል ማለት ነው። ያው ሀሴትም በጣም ኃይለኛ ናት። እሱም ደግሞ ወረድ ብሎ ላለመለመን ፉክክር ተያይዟል በጣም ሁለቱ ማለት ነው። እና እንትን ጽናት እንትን የሚለው ጽናትን የሚበጣብጠው እንግዲህ ሀሴት ቀን ታትመጣል የተመለሰልኝ ብሎ ነው ማለት ነው። ሀሴትን ያኔ እጓን ብስሩ እሷን ለመለመን ልክ በጣም ተጋግቷል ሁለቱም። ኪራም ደግሞ እንግዲህ ያው በመርዙን ማን እንደመረዘው የጠጣው ውሃውን ጠጥቶ እንደዛ መውደቁና ራሱ መሳቱን አያስታውስም ማለት ነው። ጽናትም አላየችውም እንግዲህ እንደዛ ሲያደርግ ሄኖክም እንደዚህ ያደርግም እውነት ሱን ለሱ ለኪራ ይሁን ለጽናት ይሁን ይሄን ነገር ያደረገው ግን ለጽናት ቢያደርግም ነው በዚህ ሊጎዳት ወላ ምንድን ነው ብቻ እንግዲህ የጽናትን መጎዳት ጉታ ውዳቻ እንግዲህ ኪራ ላይ አርፏለ ኪራ ደግሞ ነገር አስታውሰም ውሃም ጭልኝ ለምንድን ነው አስተኛሽኝ? ሰዓት ሄዶ ልኩና ምን እያላት ነበር ማለት ነው እሷ ደግሞ እኮ ታኝቶ እራሴን አዙር ዞር ዬ ምናምን ብለኸኝ እኮ ነው፣ አትቀስቅሽ ብለኸኝ ነበር። ለዛ ነው ስትለው እራሴን አዙርኝ እንዴ፣ እኔ ወዴት እየርኩ ነው? ምን ሆነ ነው? በቃ ማበደ ነው እያለ ከራሱ እየተናገረ ነበር ማለት ነው። አሁን ላይ ደግሞ እንግዲህ ሀሴት ስለኪራ በጣም እያጠናች ነው። ስለዚህ ምን እንዲያሰበች አላቅም እንግዲህ ወደ ኪራ ለመቃረብ እያሰበች ነው። ማንነቱን እያጠራች ነው። እንደውም ጥሩ ጥሩ መሆን ጥሩ ልጅ መሆን እንዲያውም አብረ ወክ እያረጉ ሲና ስትናግረው ስታደንቀው ነበር ማለት ነው። እንግዲህ የጽና ስራ ያው ሀሴትና ኪራ ማቀራረብ አይደል? ኪራ ማለት በጣም ጥሩ ልጅ፣ መልካም ልጅ ነው እያለቻት ነበር ማለት ነው። እንዲሁም ደግሞ ስለ ራሷ ታሪክ ሰስና ከሷ ጋር የተያዘ ነገር እየጀመረችለት ነበርና በኋላ ድንገት ጠባ እንደገና አረሳሳቻት ማለት ነው። እንግዲህ ሀሴት ወደ ኪራ መቅረብ አስባለች መስል። ምክንያቱም በጓደኛውን ወይም በፍቅረኛው እንደተጎዳ እንደበደለችው እያወራት ነበር ማለት ነው። በእሷ እንዳዘነ እንደተጎዳ እያወራት ስለሆነ ለመቅረብ አስባለይ መስል ሀሴት ማለት ነው። እንግዲህ ሀሴት ከእራሷ ገብታ ስታጠና ኬራ በጣም ደብሮ መቶ ነበርና ምን ስትለው ሆንክ ብትለው እኔ እንጃ ተስፋ መቁረጥ ምልክት ነው መሰል የሚታይ በጣም ጨንቀኛ ምናምን ነገር እያላን ነበር። ቆይስ ግን ነገረኛ አሁን እሷ አሁን ም ያች ጓደኛ ስለ ጓደኛ ነው እንደዚ የምትሆነው፣ አረሳትም ስትለው አረሰዋትም ማወት ወሳ ነው እንደሷ ምናምነው የለኝም ነበር ራሴ ራሱ እንደሷ ምናምነው ነበር እያለ እየነገራት ነበርና እኔ ምንም ማለም እርሳት ብልክ አረሳትም ታሪክ ላምብልህ እያለች እሷ ላይ እንትን እንዳለ ፀናት ብሩን ከፍታ ሄደች ማለት ነው። እንግዲህ መቀራረባቸውም ትወዳለች፣ ነገር ግን ደግሞ ቅናት ይዛታል ፀናት ማለት ነው። እሷ እነሱ ሲቀረቡ ሀሴትና ኪራ ያንን ተወዳለች መቀራረባቸውም ደግሞ ደግሞ

ተስፋ ስለቋረጠ ያያየ ነበር። እንዴት ፊት ለፊቷ ላይ ቆሞ መንገስ ሲዘጋ ሁሉ ነገር እያየ ነበር ነው። እንደውም ደቅ ነጥንትን እያተናገራት ነበር፣ ምክንያቱ ተናዶ ስለሆነ ኪራ አሁን ላይ ሌላ ስሜት ውስጥ ነው ያለው። ምሩና ናሆሜ ደግሞ በጣም ደስ የሚል እንግዲህ ጊዜ እያሳለፉ ነው። መጨረሻቸው ያሳምርላቸው ማለት ነው። አረ ድምጻችን የሰማኪ የጽናት ድርቀት ይበቃሽ። ጽናት ተናገሪ እና ተናገርና ጉድ ይውጣ። ለምንድን ምትናገረው ጽናት ማለት ነው። እዚህ ከፈል ጽናት ካልተናገረች በጣም እያስጠላነው ነው ድራማ ማለት ነው። ጽናት ተናገሪ ተናገርና ገላግዲው። እንግዲህ እንዴት እንደሚሆን ያለውን ነገር እኔ ቶሎ እኔ አጠርፎኛል። ለምን እንደሚሆን መጨረሻቸው ማለት ነው ወይ ሀሴት ወዴ ኪራት ሄዱ ይ ትናገር? ብቻ ቀጣውን እንጠብቃለን።